ዓለም ያላችሁ በጠቅላላ እንደምናላችሁ አላችሁ ሰላምታዬ ለሁላችሁ የሚደረሳችሁ መርሐ ግብራችንን በጸሎት እንጀምራለን። አአትብ ገጽየ ወኩለንታየ በትእምርተ መስቀል በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ በቅድስት ስላሴን ዘአመኑት ማሀሰነ ክህደ ከጸር ሰይጣን በቅድመ ዛቲ እምየ ቅዱስ ቤተ ክርስቲያን እንተ ይእቲ የማርያም ጽዮን ለዓለም ዓለም ናአኩተ ከእግዚኦን ሴ ባሀከን ባርከ ከእግዚኦን ታምነከን ስእለ ከእግዚኦን አስተበቆ አከንገን ለከእግዚኦን እጥቀን ለስምከ ቅዱስ

በዓይነ ምረት ተመልክተህ ሀገራችንን የሰላም ምድር አድርግልን። ሐዘኑን፣ ለቅሶውን፣ ሞቱን አምላክ ሆይ በቃ ብለህ አቁምልን። መላውን ዓለም ሁሉ ሰላም አድርግልን። በዚህ ሰዓት የሚሰሙ ልጆችን ሁሉ ባርካቸው፣ ቀደሳቸው፣ ከመከራ ስጋ ከመከራ ነፍስ ሰውራቸው፣ ሀብተ ስጋ ሀብተ ነፍስ ቀድላቸው። እኔንም ባሪያን እነሱንም በረዴታ አትለይን። አለህንም አስተምረን። ቅዱስ ስምህንም እንዲህ ብለን ጠርተን እንም አቡነ ምከ

ሰአሊ ወጸሊ ለነ ምህረት እምኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፅነነኪ በኃይለ እግዚአብሔር በሐልዮ፣ በነቢብ፣ በገቢር የተሰራውን ሁሉ የማይሰራ ኃጢአት እግዚአብሔር ይፍታል። በዚህ ሰዓት ያላችሁ በጠቅላላ እንደምን አላችሁ ብያለሁ። አባቶች ካህናት፣ ወራኪያችሁ ይድረሰኝ። አኀው ዲያቆናት፣ የቤተክርስቲያን ጌጦቿ ምዕመናን ሁላችሁ አባቶች እናቶች፣ ወንድሞችና ወንድሞች እና እህቶች እግዚአብሔር የሚወዳቸው ህፃናት ጭምር፣ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በሁላችን አድሮ ይኖር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ ፍቅሯን በልቡናችን አኢሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። በዚህ ሰዓት ያላችሁ ሁላችሁም እግዚአብሔር ይባርካችሁ ይቀድሳችሁ። ሌሎችም በአጠቃላይ ገብተው አብረን እንድንማማር የእሱ ቅዱስ ፈቃድ ይሆንልን። ትናንት በተነጋገርነው መሰረት አብዛኞቻችሁ በሰጣችሁኝ ርዕስ የትኛውን እንማማር በሚለው ዛሬ የወሰድኩትና አንዳንድ ሰዎችም ደግሞ በሌላ እምነት ውስጥ ያሉ ሰዎች ሲያነሱ የሰማሁት ነገር መላእክት ከእግዚአብሔር መልእክት ይዘው ወደ ሰው ይመጣሉ እንጂ ከሰው ምንም አይነት ነገር ይዘው ወደ እግዚአብሔር አይሄዱ የሚል አስተምሯላቸው። ስለዚህ ዛሬ ይህንን ሁላችንም በቂ የሆነ ግንዛቤ እንዲኖረን መጽሐፍ ቅዱስ ምን እንደሚያስተምረን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን እንደምታስተምር ይህንን በደንብ እንነጋገራለን። ይህን ትምህርት ስትማሩ ሌላውንም ሰው ማዳን ስለምትችሉ የምሰጣችሁን ጥቅሶች በጠቅላላ በማስታወሻ ትይዟቸዋላችሁ። እነዛን ደግሞ ማንበብ ከመጽሐፍ ቅዱስ ውስጥ ሄዶ በጣም ወሳኝ ነገር ነው። ስለዚህ ማንበብ አለባችሁ። መመልከት አለባችሁ። ማጥናት አለባችሁ። ለሌላው ሰው መመስከር አለባችሁ። አንዱ ትልቁ የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ችግራችን የተማርነውን ለሌላ አናስተምርም። እሱ አንዱ ትልቁ ፈተና ነው። ሌሎች የክደት ትምህርት ይዘው ያን የክህደት ትምህርት ለሌላው ሰው ለማሳወቅ የማያደርጉት ጥረት የለም። ስለዚህ እናንተ ደግሞ በእውነቱ በደንብ አውቃችሁ ለሌላውም ሰው ልታስረዱ የምትችሉ እንድትሆኑ እፈልጋለሁ። ስለዚህ በዚህ ኃይለቃል ላይ እንማማራለን። ቤት ውስጥ ካላችሁ መጽሐፍ ቅዱስ ማውጣት ይኖርባችኋል። መጽሐፍ ቅዱስ ይዛችሁ ነው መማማር የሚኖርባችሁ። አለዛም ጥቅሶቹን ትጽፏቸዋላችሁ። በዛ መልክ ለሚቀጥለው ጊዜ በደንብ መመልከት ትችላላችሁ። እና ይሄ ጥያቄ በጣም በጣም ብዙ ጊዜ ከኦርቶዶክስ ውጭ ያሉ ሰዎች የሚያነሱት ጥያቄ ነው ምንድን ነው መላእክት ከእግዚአብሔር መልእክት ይዘው ይመጣሉ እንጂ ከሰው ወደ እግዚአብሔር ይዘው አይሄዱም የሚል አመለካከት አላቸው ስለዚህ ይሄ አመለካከት መጽሐፍ ቅዱሳዊ ነው ወይ የእነሱ አመለካከት የእኛ እኛ የምናስተምረው ትምህርታ ከመጽሐፍ ቅዱስ ውስጥ ነው ወይ እኛ የምናስተምረው እነሱ ከመጽሐፍ ቅዱስ ውስጥ ነው ወይ የሚያስተምሩት እኛ ለምሳሌ መላእክት ከእግዚአብሔር ወደዚህ መልእክት ይዘው ይመጣሉ። አዎ፣ የእኛንም ጸሎት ወደ እግዚአብሔር ያደርሳሉ። አዎ፣ ይሄ የእኛ ትምህርት ነው። ትምህርቱም የኦርቶዶክስ ትምህርት ነው። ሌሎች ደግሞ ድንገት ሰምታችኋቸው ከሆነ ከእግዚአብሔር ይዘው ይመጣሉ እንጂ ከእኛ ምንም ነገር ይዘው አይሄዱም፣ አያማልዱም፣ ልመናም አያቀርቡም፣ ከኛ ወደዚያ የሚሄዱበት መንገድ የለም የሚል አመለካከት አላቸው። ስለዚህ እኛ ኦርቶዶክስ አያት ከመላእክት ጋር ያለን ግንኙነት እንዴት ነው፣ መጽሐፍ ቅዱስ ምን እንደሚነግረን የሚለውን እንመለከታለን። ዝርዝር መላእክት ያላቸውን ደረጃ ማዕረጋት፣ ስለ እያንዳንዳቸው በአስሩ ከተማ በመቶ ነገር ስለነበረው ስለ እሷ አንገባም ዛሬ። ዛሬ መላእክት ከላይ ከእግዚአብሔር መልእክት ይዘው ወደኛ እንደሚመጡና ከኛ ደግሞ ወደ እግዚአብሔር እንዴት ይዘው እንደሚሄዱ የምንማርበት ትምህርት ነው የሚሆነው። ሌሎችንም ሰዎች ይጋብዛችሁ። በዚህ ኃይለ ቃል እንማማራለን። ሁላችሁንም እንደምናችሁ ብያለሁኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይፍታ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ያክብራችሁ፣ በመንፈሳዊ በረከትም ያክብራችሁ የምትመኙትን ሁሉ ይፈጽምላችሁ። መልካም ነው። አሁን የገባችሁ የተወሰናችሁ ሰዎች አላችሁ፣ ሌሎችም እየገቡ ይማሩበታል። እንግዲህ ወሳኝ ወሳኝ የሆኑ ነገሮችን እንመልከት። ሚስጥሩን ይግለጽልን። የምንሰማውንም ሰላሳ ስድሳ አመቱ የአማር ፍሬ እንድናፈራ ይርዳል። መልካም መላእክት ከእግዚአብሔር ወደ ሰው እንደሚላኩ ከእግዚአብሔር በረከትን ወደ ሰው እንደሚያመጡ፣ ወይም ለክፎች መቅሰፍት እንደሚያመጡ እሱ ሁሉም ሰው ይስማማበታል። እሱ ላይ ተስማምቷል። ድሮ እንደውም መላእክትን ምንም አይደሉም የሚል ሀሳብ ነበር። ምንም አይደሉም መላእክት እኛ ጋር የሚያገብራቸው ነገር የለም። እኛ ከኢየሱስ ክርስቶስ ከኢየሱስ ጋር ብቻ ነው ሌላ ነገር የለንም፣ መላእክት አያስፈልጉንም የሚል አመለካከት ነበር። እሱ አመለካከት ተቀይሯል። የለም አሁን እሱ አመለካከት ተመስገን፣ አብዛኛውን ስታዩ፣ የኦርቶዶክሱን ነገር መውሰድ የኦርቶዶክሱን ነገር መውሰድ የኦርቶዶክሱን መውሰድን፣ እኛ ጋር እንኳ ባይመጡ፣ እዛው ሆነው ኦርቶዶክስ ሆነው ነው የምታዩቸው። አሁን ካቶሊኮችን ዋቸው ታቦት ማውጣት እስከመጀመር ሌሎችንም ይዋቸው ከበሯችንም መውሰድ መቋሚያችንም መውሰድ ጸናጽናችንም መውሰድ ተመልከቱ። አልታውት ወጥተዋል። እነሱ እንደሚሉት ግን ሄደው ደግሞ እዛ ይጎትታሉ። ነገ እኮ የኔ ነው ሊልህ ነው። ይሄ ጥርጥር የለም። ነገ የኔ ነው ነው ሚል ካቶሊኮ፣ የኔ ነው ነው ሚል ቅዳሴውን በግዕዝ እየቀደሰ ከቤተክርስቲያን ወስዶ ካህናትን እየወሰዱ እየከፈሉ ለሆዱ ያደረውን ወይም ያልገባውን ሰው ወስደው ነገር እኮ የኔ ነው ሊሉ በቁጥር ሲበልጡ፣ ኦርቶዶክሱ ደግሞ የለበትም ብዙ ነገር ላይ እንደውም የተወሰነ ወጣቱ ይሻላል ይመስለኛል። አንዳንድ ጊዜ አንዳንዱም ወጣት ደግሞ ብዙም ደንታ የለው ስርዓቱን መጠበቅ ላይ ባህሉን ማወቅ ላይ ችግር አለበት። ስለዚህ እነ ሰዎች ነገ ወስደው እኮ የኔ ነው ነው የሚሉ ከበሮን ይወስዱታል፣ ፅናፁን ይወስዱታል። ቤተክርስቲያን ሲኖር ስለ ገንዘብ ያወራል። ብዙ ነገሮች መወራት አለባቸው። ስለ ገንዘብ ማውራት ያለበት ሁሌም እንደምላችሁ ሌላ የፋይናንስ እውቀት ያለው ሰው ነው እንጂ ጳጳሱ ስለ ገንዘብ ወጭና ገቢ ምንድን ነው ስብሰባ ላይ አንስቶ የሚነጋገረው በየትኛው ሙያው ነው? በፋይናንስ ሙያችሁ ጳጳሳት የሚወያዩት በኢኮኖሚክስ ነው? በየትኛው ትምህርት ነው የሚነጋገሩት? ገንዘብ ወጭና ገቢ። ያንን ደግሞ ለምእመናን ኦርቶዶክስ ያምና መስጠት እንዲህ ሙጠኝ ብሎ ሁሉንም ምን ይዤ ያለ እውቀት የሚያዋርድ ዘመን ነው እንጂ ስለዚህ ይሄን ነበረ ማስከበር በስልጣን ደረጃ የተቀመጡት እኮ ይሄን ለማስከበር ነው ብዙዎች በሚችሉት አቅም እየሞከሩ ነው በየመስመራቸው እያስተማሩ ቤተክርስቲያን አገር ህግና ስርዓት ይዛ ለምንድን ነው ይሄን ማስጠበቅ የሚያቅታት ይሄ እንግዲህ ለ በሲኖዶስ መምሪያ ላይ ላሉ ሰዎች በሲኖዶስ ውስጥ ላሉ ሰዎች ሊያስቡበት የሚገባ ጉዳይ ነው ብዬ አምናለሁ። ስለዚህ ብዙውን ጊዜ እየወሰዱን እና ከመላእክት የመላእክትን ጉዳይ ሳመጣ መጀመሪያ መላእክት ጭራሽ አያስፈልጉም የሚሉ ሰዎች አሁን እግዚአብሔር ይመስገን አይ ከእግዚአብሔር ወደ ሰው መልእክት ይዘው ይመጣሉ የሚለው ደረጃ ላይ ደርሰዋል። አሁን ደግሞ የቀራቸው ከሰው ወደ እግዚአብሔር እንዴት የሰው ልጅ ጸሎት በመላእክት ወደ ሰማይ እንዴት እንደሚደርስ እሱን ነው ማወቅ የሚያቅታቸው። አሁንም ጊዜ አንድ ነገር ልንገራችሁ። የካህዲያን ጸባይ ይህን በየጊዜው የምነግራችሁ ልብ ብላችሁ ስሙ። የካህዲያን ጸባይ የካህዲያን ጸባይ ማለት ትላንት የነገርኳችሁ ነገር አለ። ራሳቸው ጠይቀው ራሳቸው መልስ ይሰጣሉ ብያቸዋለሁ። እኛ የማንለውን ነገር፣ ቤተክርስቲያኑ የማትለውን ኦርቶዶክስ የማይለውን ነገር ራሳቸው ጥያቄ ይፈጥሩና ራሳቸው ይመልሳሉ። የማይባል ነገር። አሁንም ሌላውን ጸባያቸው ልንገራችሁ። ሌላው ጸባያቸው ስለ መላእክት ስትነገኛ ምንድን ናቸው? ለእኛ ምንድን ናቸው የሚለውን መልስ ስጡኝ። መላእክት ለእናንተ ምንድን ናቸው? ኦርቶዶክስ ያለ ምን እንደሚያደርጉላችሁ፣ መላእክት ምን ያደርጓቸዋል? ይህ መልስ ስጡኝ። መላእክት ምን ያደርጉላችኋል? ምንድን ናቸው ለእናንተ መላእክት? እንደሱ ነው። አያችሁ፣ የምናየው ጥርት ያለ ነገር እንዳለ በኋላ ያንን አስተሳሰባችሁ በመጽሐፍ ቅዱስ የተደገፈ ነው ያልተደገፈ ነው የሚለውን ደግሞ እኔ ያሳያችኋለሁ። የኔ ስራ እሱ ነው። ስለዚህ አሁን ምን ትላላችሁ? መላእክት ለእናንተ ምንድን ናቸው? ምንድን ናቸው መላእክት ለእናንተ?